አረንቋ ብቻ አይደለም፣ ማጥ ብለንም አንገልጸውም። አድጎ ጠንክሮ ሱስ ሆኗል። ዓለም የዕዳ ሱስ ላይ ናት። መንግስታት የዕዳና የብድር ሱሰኞች ናቸው። ብድር ብድር ብድር፣ በሁሉም ኢኮኖሚ ያለ ነው። መቆሚያው የት ነው? ወይንስ ፈንድቶ ጉድ የሚያደርገን ጉዳይ ነው? ዛሬ በዝርዝር እንመለከተዋለን። ቅዳሜ ገበያን ነው እያደመጣችሁ ያላችሁት። የዩቲዩብ ገጻችንን ሰብስክራይብ ያደርጉ። ትኩስ የኢኮኖሚ ትንታኔዎች እንዲደርሳችሁ የደውል ምልክቱን ይጫኑ። ብድር ለስራ መሰረታዊ ላይሆን ይችላል፣ ነገር ግን ብድር ስራን ያቀላጥፋል። ምክንያቱም አንዳንድ ኢኮኖሚ ውስጥ ተዋና የሆኑ አካላት የቢዝነስ ሀሳቦች፣ የተወሰኑ ደግሞ ለቢዝነሱ መነሻ የሚሆኑ ጉዳዮች ኖሯቸው ምናልባት ያለ ብድር ዝም ብለው ቢሰሩ በ10 ዓመት በ15 ዓመት ሊያሳኩ የሚችሉትን ነገር የፋይናንስ አቅርቦት ቢሟላላቸውና ወይም አክሰስ ቱ ፋይናንስ የፋይናንስ ተደራሽነት ወደ እነሱም ጋር ቢደርስ በ10 ዓመት ያሰቡትን በ2-3 ዓመት አሳክተው አትርፈው ብድራቸውን መልሰው ወደ ሌላ የኢንቨስትመንት ደረጃ መሸጋገር ይችላሉ። ስለዚህ ብድር መልሰው ትርፋማ የሆኑ በጣም በርካቶች ናቸውና ብድር በጣም ተፈላጊ ሊሆን እና ወሳኝም ሊሆን ይችላል ለኢኮኖሚ እድገት። የመንግስታት ሁኔታ ግን እንደዛ ይሆን አይደለም። መንግስታት በከፍተኛ ደረጃ የዕዳ ሱሰኛ ሆነው ነው እየታዩ ያሉት። የመንግስትና የግሉ ዘርፍ የብድር ሁኔታም እጅግ በጣም ሰፊ ልዩነት ነው ያለው። ከጥቅል የሀገር ውስጥ ምርታቸው አንጻር የሚበልጥ ብር የተበደሩ ሀገራትም በጣም በርካታ ናቸው። እንዲያውም የሚገርመው የበለጸጉ የምንላቸው ሀገራት ዋና ዋና ተበዳሪዎች ሁሉ ሆኖ እናገኛቸዋለን። የእዳ ሽክርክሪቱም ለየት ያሉ ነገሮችን ነው የሚያሳየን። ለምሳሌ ጃፓን ከ200 በመቶ በላይ ከጥቅል ሀገር ውስጥ ምርቷ ተበድራለች። 218 በመቶ የሚያልፍ ይመስለኛል። አሜሪካ 123 በመቶ፣ ካናዳ፣ ፈረንሳይ፣ ጣሊያን፣ ስፔን፣ ብሪታንያ፣ ግሪክ ከመቶ ፐርሰንት በላይ ተበድረዋል። ሲንጋፖር ራሱ ከመቶ ፐርሰንት በላይ ነው እዳዋ። እነዚህ ሀገራት ከዚህ በላይ የሚበደሩት ለምንድን ነው የሚለው አሁንም አነጋጋሪ ነው። በእርግጥ ሲበደሩ በአነስተኛ ወለድ ይበደራሉ። ምክንያቱም የሀብታም ሀገሮች ናቸው። ቶሎ ይከፍላሉ ሰርተው ይከፍላሉ። ስለዚህ በትንሽ ፐርሰንት እናበድራቸው ተብለው ይበደራሉ። በጣም የሚገርመው ለምሳሌ ጃፓን በጣም ብዙ የአሜሪካን ቦንድ ሁላ ገዝታል። አሜሪካም አበዳሪ ሆና እሷ ደግሞ ከሌሎች ደግሞ ትበደራለች እና እሽክርክሪቱ በጣም ለየት ያለ ነው የእዳ ጉዳይ ለምንድን ሄዳ ጉዳይ እንዲለየት ያለው የሚለውን ነው። እንግዲህ እማሳያችሁ የበጀት ጉድለት ዋናው የብድር መንስኤ ስለሆነ ስለ በጀት ጉድለት እናንሳ። የበጀት ጉድለት በየሀገሩ ሰፊ ነው። የሀገራችንን እንኳን ብናይ የበጀት ጉድለታችን ወደ 30 በመቶ ገደማ ነው፣ ከያዝነው በጀት እና ከገቢያችን ነው ማለት ነው። የበጀት ጉድለት ማለት መንግስት በአመቱ በታክስ በግብር በቀረጥ እና በአንዳንድ ድርጅቶቹ ገቢዎች በሚሰጣቸው አገልግሎቶች ገንዘብ ይሰበስባል። ያንን ገንዘብ ሰብስቦ በአመቱ ደግሞ ለሚያወጣቸው ወጪዎች ለልማት ይሁን ለአስተዳደራዊ፣ ለደሞዝ፣ ለምን ጨምሮ ለሚያወጣቸው ወጪዎች ደግሞ በጀት ይይዛል። ስለዚህ የሰበሰበው ገቢና የመደበው ወጪ ካልተመጣጠነ የበጀት ጉድለት ይኖራል ማለት ነው። ጥቂት ሀገራት ናቸው የበጀት ሰርፕለስ ወይም የበጀት ትርፍ ከብዙ ብር ሰብስበው ትንሽ የበጀቱ ተብለው የሚጠቀሱ አለም ላይ በጣም ጥቂቶች ናቸው። አብዛኞቹ ግን የበጀት ጉድለት አላቸው። የኢትዮጵያን እንግዲህ 30 በመቶ ብያቸዋለሁ እና አሜሪካም ወደዛው አካባቢ ነው ለምሳሌ አሜሪካም የበጀት ጉድለት አለባት። ቻይና ራሱ ሰፊ የበጀት ጉድለት አለባት። እንግዲህ ተከማቸ ካፒታል አለበት የሚባለው ሀገር ምናልባት የበጀት ጉድለት ማይጠቀስ ከሆነ ሊነሱ የሚችሉት አነስ አነስ ያሉት የመካከለኛው ምስራቅ የነዳጅ ሀብታም ሀገራት እንደነ ኳታር፣ ኤምሬትስ እንደዚህ የመሳሰሉት ሊሆኑ ይችላሉ። ስለዚህ የበጀት ጉድለት እኛም ድረስ ያለ ሀቅ ነው። እናም የበጀት ጉድለትን ለመሙላት ሀገራት ተበድረው ይሸፍናሉ ማለት ነው። ወደ ብድር ወደ እዳ የሚመጣው የዚህን ሰዓት ነው። እና እዳቸውን ለመክፈል ደግሞ ምን ያደርጋሉ የሚለው ቀጣዩን ሁኔታ ያመጣዋል። እዳ ዙሪት የምንለው ምሱን ነው። ሀገራት እዳቸውን ለመክፈል ሌላ እዳ ውስጥ ደግሞ ይገባሉ። ሌላ እዳ ውስጥ ገብተው ያንን ብድር ይመልሳሉ። ለምሳሌ በግላችን እኛውና አንድ ሰው ቢዝነሱን ለማስፋፋት ብሎ አንድ ሺ ብር ተበደረ እየሰራ ቆይ ይህንን ሰውዬ ለምን በዚህ መልኩ አልከፍለውም ብሎ ከሌላ ሰው ደግሞ ሁለት ሺህ ብር ይበደርና አንድ ሺህ ብሩን ለዛኛው ሰውዬ ይከፍላል። እዚኛው ሰውዬ ላይ ደግሞ ሁለት ሺህ ብር ዕዳ ይዞ ይቀጥላል። እንደዚህ ያደረጉ የዕዳ አዙሪት ውስጥ ይገባሉ። እንዲያውም አንዳንዶች ምን ይሉታል ይህን የኢኮኖሚ ሰዎች የዕዳ መቃብር ሁላ ይሉታል። የመቃብሩ አዙሪት፣ የዕዳ መቃብር አዙሪት አይነትም ቃል ይጠቀማሉ። ዓለም በከፍተኛ ደረጃ ዕዳ ውስጥ ገብታለች ብለን ስንጠቅስ ለንጽጽር አንድ ነገር ላቀርብላችሁ። በሁለተኛው ዓለም ጦርነት እንዳበቃ አለም ከፍተኛ ዕዳ ውስጥ የገባችበት ጊዜ ነው። ሀገራት በጦርነት ወድመዋል። ጦር መሳሪያ ለመግዛት፣ ለማምረት፣ ለጦር ሰራዊታቸው ስንቅና ትጥቅ ለማቅረብ ከፍተኛ ወጪ ሲያወጡ ስለነበረ ትልልቅ ብድሮች ውስጥ ገብተዋል። እና ከጥቅል የሀገር ውስጥ ምርታቸው አንጻር ከፍተኛ ዕዳ ውስጥ የገቡት ሁለተኛው ዓለም ጦርነት ሲያልቅ፣ ትልቅ ዕዳ ውስጥ ነበሩ። አሁን ከዛ ተመሳሳይ ነው ያለ ነው። ሶስት እጥፍ ነው በነገራችን ላይ የዓለም ብድር ስለዚህ የብድሩ ሁኔታ በጣም ሰላማዊ በሆነ ዓለም ላይ እንዴት ነው እንዲህ ሊሆን የቻለው የሚለው ይጠቀሳል። አይ ሰላማዊ አይደለም፣ አንዳንድ ነገሮች ገጥመዋል ብለው የ2008ቱን የዓለም ኢኮኖሚ ቀውስ ወይም የፋይናንስ ቀውስ ከአሜሪካ ተነስቶ ዓለምን ያዳረሰው የኢኮኖሚ ቀውሱን ያነሳሉ። አንዳንዶች ደግሞ ኮቪድን ያነሳሉ። ኮቪድ በጣም ብዙ ሀገራትን ማምረት አስቁሞ ወደ ብድር አስገብቷቸዋል ይላሉ። አንዳንዶች ደግሞ የአውሮፓውን ጦርነት ልንለው እንችላለን፣ በአሁኑ ሰዓት የዩክሬንን ግጭት ዕዳ ውስጥ እንዲገቡ ሀገራትን ያደረገ ነው። ሰፊ የሆነ የምርትና የአገልግሎት ፍሰት ወይም ሰፕላይ ቼን ዲስራፕሽን አስከትሎ ስለነበር ማለት ነው። እነዚህ አይነት ችግሮች በዋናነት የሚያመጡት የዋጋ ግሽበትን ነው። የኮቪድም ሆነ የዩክሬን ጦርነት ዋጋዎች እየናሩ ይሄዳሉ። የዋጋ ግሽበት ያመጣል። የዋጋ ግሽበት ደግሞ በአዙሪት ምን ይዞ ይመጣል? የእዳ ክፍያን ወጪ ያነረዋል እና የእዳ አዙሪት ይመጣል። እዳ አዙሪቱ እየተሽከረከረ ይሄዳል። ለዚህም ሀገራት የመንግስታዊታቸውን ቦንዶች እየሸጡ በተለያየ መልኩ ይሰበስባሉ። ቦንዶች ደግሞ ማቹሪቲ ዴት አላቸው፣ የ28 ቀን፣ የ90 ቀን፣ የ128 ቀን እንደዚህ እየተባለ ነው ቦንድ ሲሸጥ በሀገራችንም። ስለዚህ ይህንን ቦንድ መንግስታት እየከፈሉ እንደገና ሌላ ቦንድ እየተበደሩ የእዳ መቃብሩን እያሽከረከሩት እያሽከረከሩት ይሄዳሉ። መጨረሻ ላይ ወደ ምን ይሄዳል? እዳ ለመክፈል መበደር ይግድ ይላል እና ሳይበደሩ መክፈል እስኪያቀታቸው ድረስ ይደርሳሉ ሀገራት። ሀብታሞቹ ሀገራት ከፍተኛ ብር ቢበደሩ የመክፈል አቅም አላቸው በሚል ዝቅተኛ ወለድ ላይ ናቸው። እንደኛ ያሉት ደግሞ ደሃ ሀገራት የመክፈል አቅማቸው ተዳክመዋል ብለው ወለድ ቆልለው የሚያበድሩ እዳ የእዳ አጥማጆች ወይም የእዳ አነፍናፊዎች የሚባሉ እየመጡ ተፈጥሮ ሀብትን ጭምር እየያዙ ለምሳሌ በዛምቢያ የማዕድን ማውጫዎች ተይዘዋል፣ በእዳ ወደቦች ተይዘዋል፣ አውሮፕላን ማረፊያዎች ተይዘዋል፣ ግድቦች ተይዘዋል። እንደዛ ሁሉ እየተበደሩ ነው ያሉት። አንዳንድ የኢኮኖሚ ሰዎች ሰፊ ትንታኔ በዚህ ዙሪያ የሚሰጡት የመንግስት እዳ መሆን የነበረበት የሚያድን ነበር ሀገርን የሚያድን ነበር መሆን የነበረበት ብለው ያነሳሉ። እንግዲህ መንግስት የሚበደረው ህዝቡ ጋር ልማት ለመስራት መንገድ ሰርቼ ተሰርቶ ይከፈላል። ስለዚህ ህዝቡ ያመረተው ለገበያ እንዲደርስለት መንገድ ሰራለታለው ህዝብ ነቅቶ ጥሩ የኢኮኖሚ ሁኔታ ላይ እንዲደርስ ጥራት ያለው ትምህርት ቤት፣ ጥራት ያለው ጤና እሰጠዋለሁ ብለው ነው መበደር የነበረባቸው። ነገር ግን የተበደሩትን የማይከፍሉ ከሆኑ እዳው ወዴት እየሄደ ነው የሚለውን ጥያቄ ያመጣል። እና የመንግስትስ እዳ እየናረ እየናረ ሄደው ለምንድን ነው መንግስት እየከሰረ ያለው ለምንድን ነው በሚል ይጠቀሳል። መንግስታት ከፍተኛ እዳ ውስጥ ሆነው ኪሳራ ውስጥ ሆነው አሁንም እዳቸውን ለመክፈል እየተበደሩ በሄዱ ጊዜ ማነው ያንን የተበደሩትን ብር እያገኘ ያለው ሲባል የግሉ ዘርፍ ነው እያገኘ ያለው ብለው ያነሳሉ። ለምሳሌ አሜሪካ ባለፉት 30 ዓመታት አንድ በመቶ ቢሊዮነሮች ወይም አንድ በመቶ የአሜሪካ ሀብታሞች በጣም በከፍተኛ መጠን ሀብታቸው ሲያድግ፣ ድሃው ወይም ደግሞ መካከለኛ ገቢ የነበረው ወደ ታች እየተገፋ ነው። ስለዚህ መንግስታት የሚበደሩት ብር ለግዙፍ ባለሀብቶች በኮንትራት መልክ ወይም በስራ መልክ እየሰጡት ነው ማለት ነው። ለምሳሌ የአሜሪካ መንግስት ተበድሮ ለቦይንግ የሚሰጠው ከሆነ ለብላክሮክ አይነት ድርጅት ግዙፍ ድርጅቶች የሚሰጣቸው ከሆነ እነሱ የሚያመርቱ ከሆነ ወይ ለማይክሮሶፍት ከሆነ የሚሰጠው ወይ ደግሞ ለቴስላ ከሆነ የሚሰጠው እንደዚህ እንደዚህ እያለ አዙሪቱ ይሰፋል እና የግሉ ዘርፍ እያተረፈ ከመንግስት እዳ የመንግስት እዳ ደግሞ እየጨመረ ይመጣል። አብዛኛዎቹ የግል ዘርፎች ከባንክ ተበድረው ይከፍላሉ በብዛት የሚከስሩና ድርጅታቸው የሚሸጥ በጣም ጥቂት ናቸው። ስለዚህ የመንግስት የእዳ አስተዳደር ሲሪየስ ችግር አለበት በሚል ይጠቀሳል እና ብድሩ ለማህበረሰቡ ነው ወይስ መንግስትን ስልጣን ላይ ለማቆየት ነው ወይንስ ደግሞ መንግስት ከሀብታሞች ጋር ያለውን ግንኙነት ለማበልጸጊያ እና ሌላ ጥቅሞችን ለማምጣት ነው የሚለው አሁንም አጠያያቂ ነው ማለት ነው። ብዙ የፖለቲካ ውይይቶች ላይ ከሰማችሁ እዳ እንቀንስ የመንግስት ወጪ ይቀነስ። ብድርን ለመቀነስ መንግስት የሚያወጣውን ከገቢ ወጪው ስለሆነ የሚጣጣው እና ልዩነቱን ስለሆነ የሚበደረው መንግስት ወጪ ይቀንስ በሚለው ብዙዎቹ ይስማማሉ። ግን ልክ መንግስት ወጪ ይቀንስ ሲባል ስራ የሚያጡ በርካታ ኩባንያዎች ቅሬታቸውን ያቀርባሉ። እንዲያውም በእኛ ሀገር ብዙ የተለመደ አይደለም እንጂ በአውሮፓውያኑ ሀገር እነ ህንድም እነ አሜሪካም ላይ በጀት የሚያዝበት ወቅት ላይ ትልልቆቹ ኩባንያዎች ይሄ ሎቢ ግሩፕ ወይም ወትዋጅ ባለሙያዎችን ቀጥረው እነሱ በተሰማሩበት ዘርፍ ጥሩ በጀት እንዲያዝ ግፊት ያደርጋሉ። ለምሳሌ እንበለውና ኢትዮጵያ ውስጥ እንኳ ብዙዎቹ የመንግስት ድርጅቶች ናቸው፣ ግን የግሉም ዘርፍ ምን እየተጠቀመ እንደሆነ ማየት ይቻላል። ለምሳሌ መንገድ የሚገነባው ኢትዮጵያ ውስጥ በመንገዶች ባለስልጣን ነው፣ ወይም በመንገዶች አስተዳደር በሚባለው ድርጅት ነው። ይህ ድርጅት እንደ አጋጣሚ ሆኖ የመንግስት ነው፣ ግን እንደ ፈረንጆቹ የግል መንገዶች ቢኖሩ መንግስት በጀት ሲይዝ ለመንገድ ጥሩ እንዲይዝ፣ ሆስፒታሎች ለሆስፒታል ጥሩ እንዲይዝላቸው እንደዚህ ግፊት ስለሚደረግ ፖለቲከኞቹና የቢዝነስ ተዋናዮቹ ያልተቀደሰ ጋብቻ በከፍተኛ ደረጃ ማህበረሰቡን እየጎዳ ነው ብለው ይጠቅሳሉ። እና ብድር ደግሞ ትልቁ ጫናው የዋጋ ግሽበትን እያስከተለ ነው። የሚገርመው የዓለም ሀገራት የተሻለ ልማት ለመስራት ወይም ደግሞ ከሰበሰብነው ገቢ በላይ ብር አውጥተን ጥሩ ነገር ልንሰራ ነው ብለው ነው እንግዲህ የሚበደሩት። ግን አለም ላይ ያለው ሁኔታ ምንድን ነው? ዓለም የጸጥታ ስጋት በከፍተኛ ሁኔታ ተባብሷል። የባህር ላይ ንግዱ በአውሮፓ ያለው የጸጥታ ችግር በየሀገራቱ ያሉ የጸጥታ ሁኔታዎች ጥሩ የሚባሉ አይደሉም። ዓለምም ሰላም የላትም፣ አንጻራዊ የሚባልም፣ በእስራኤልም በምን ግጭቶች በጣም ብዙ ናቸው። የዓለም እድገትም እየቀነሰ ነው። የሚወጣው ብድር፣ የምንበደረው ገንዘብ እድገቱን፣ የኢኮኖሚ እድገቱን አላፋጠነው። ታክስ በበርካታ ሀገራት ጨምሯል። ወታደራዊ ወጪ በከፍተኛ ደረጃ ጨምሯል። ስለዚህ የተበደርነው ብር የዓለም ማህበረሰብ የት እየሄደ ነው ብለን መጠየቅ እንችላለን። የእንግሊዝ መንግስት በዚህ ሁኔታ አጣብቅኝ ነው። እንግዲህ ዋናው የእዳ ማዕከል የምትባለው ደግሞ አሜሪካ ነው። የአሜሪካ መንግስት ለወለድ ብቻ በአመት 882 ቢሊዮን ዶላር ይከፍላል። ብድሩ ሳይሆን ወለዱ ነው። ይሄ ማለት ለጤና ዓመታዊ ከሚይዘው በጀት 900 ቢሊዮን አካባቢ ነው። የጤና በጀቱ ከእሱ ጋር ሊስተካከል ምንም አልቀርቡ። ከወታደር በጀቱም ተመሳሳይ ነው። ለሚሊተሪ የሚይዘው ወደ 800 ቢሊዮን ዶላር ነው። ተመሳሳይ ነው። እናም አሜሪካ ከ10 ዓመት በፊት ለእዳ የምትከፍለው ክፍያ እና የአሁኑ ሲነጻጸር አራት እጥፍ ነው ያደገው። መንግስት እየተበደረ ነው። የሀብታሞች ሀብት በከፍተኛ ደረጃ እየጨመረ ነው። የግል አበዳሪዎች ደግሞ በከፍተኛ ደረጃ መንግስታትን እያበደሩ ነው ያሉት። በአሜሪካ እንደ ተስፋ የተያዘው ዶጅ የሚባለው ተቋም እና ኤለን መስክ የሚመሩት የዲፓርትመንት ኦፍ ገቨርንመንት ኢፊሸንሲ የሚባለው የመንግስትን ውጤታማነት ያረጋግጣል የተባለው ዲፓርትመንት የመንግስት ወጪዎችን አላግባቦችን ይቀንሳል በሚል ነው። ግን ምን ያህል ያንን ያደርጋል የሚል ነው። ምክንያቱም የአሜሪካ ብድር ሀገራዊ ብቻ አይደለም፣ የአለም ማህበረሰብም አሜሪካ ብዙ እንዲበደር ይፈልጋል። ለምን? አንደኛ አሜሪካ የመክፈል አቅም ያለው ግዙፍ ኢኮኖሚ ነው። በሁለተኛ ደረጃ ደግሞ አሜሪካ ስትበደር ወይም የአሜሪካን ቦንድ ስትገዛ ሄደ ዶላር ነው የምታገኘው ዶላር ደግሞ በአለም አቀፍ ደረጃ እንደ ልብ ለመገበያ የሚፈለግ ገንዘብ ነው። ስለዚህ የአሜሪካ ቦንድ ገዢዎች አሜሪካ ብዙ ቦንድ እንድታወጣ ይፈልጋሉ። ና አሜሪካ ከውስጥም ከውጭም በከፍተኛ ደረጃ ያለባት ነው። ቻይና አሁን ህዝቧ እያረጀ ነው። የዕድሜ ስጋት በከፍተኛ ደረጃ አለ። ስለዚህ ጃፓን ከ30 40 ዓመት በፊት ያለፈችበትን ፈተና አሁን ሊገጥማት ይችላል። ና ወደ እዳ ጫናም እየገባች ትሄዳለች ተብሎም ይፈራል። የአውሮፓ ህብረት የተረጋጋ ነው። በተለይ ጀርመን ነው እንግዲህ ከበለጸጉት ሀገራት ከአጠቃላይ ጂዲፒው የበለጠ ብር ያልተበደረው ግን ጀርመን። አሁን ሰፋፊ የመሰረተ ልማት ፕሮጀክቶች ማወጇም ያን ነገር አምጥቷል። ስለዚህ አሁን ትልቁ ነገር የሚሉት የዓለም ማህበረሰብ ላይ ያሉ የኢኮኖሚ ተንታኞች ከእዳ ጋር በተያያዘ በጣም ትልልቅ ውሳኔዎች ያስፈልጋሉ። እነዚህ ጠንካራ ውሳኔዎች ቁርጠኝነት ይፈልጋሉ። በሀብታም እና በፖለቲከኞች ያልተቀደሰ ጋብቻ አለመጠለፍን ይፈልጋል ይህንን ለማድረግ ምን ያህል ቁርጠኛ ነው መደንገጥም አያስፈልግም ብዙ ጫናዎች የእዳ ጫናን ለማስተካከል ሲደረግ ብዙ ጫናዎች ይመጣሉ ለምሳሌ በሀገራችን የእዳ ጫናን ለማስተካከል በሚል የዶላርና የብር ምንዛሬ ገብተን አሁን ያለንበትን አስጊ ሁኔታዎች ይታወቃሉና እንደዛ እንዳይሆን ያደርጋል ግን ፖለቲከኞች በጣም እዳ ይወዳሉ በተለይ በሰለጠነው አለም እነሱ ተመርጠው በተመረጡበት ጊዜ ለድጋሚ ምርጫዎቻቸው እንዲሆናቸው ብዙ ብር ይበደሩና ለቀጣዩ መንግስት አስረክበው ትሄዳሉ። ስለዚህ የእዳ ሁኔታው አዙሪቱ በቀላሉ ይሄዳሉ የሚለው በጣም አሳሳቢ ነው። የዓለም ዕዳ በአጠቃላይ በአሁኑ ወቅት ከ320 ትሪሊዮን ዶላር በላይ ነው። ከምርቷ 35 እጥፍ ይበልጣል። ስለዚህ እየተበደርን የምንኖር ትውልድንን ብሎ መጥቀስ ይቻላል። መክፈል ማቃት፣ የወለድ መናር፣ የመንግስት ክፍያዎች በጣም መጋነን በሀብታምና በድሃ በኩል ያለው ልዩነት በጣም መስፋት፣ ደግሞ የዓለም ብድር በናረበት ዘመን ላይ እየተባባሰ የመጣ ጉዳይ ነው። እንዲሁ ለመረጃ እንዲሆናቸው አንዳንድ ቁጥሮችን ልንገራችሁ። የዓለም ዕዳ 320 ትሪሊየን ዶላር ያለው ዕዳ ማለት ነው። ለእያንዳንዳችን ቢካፈል 37500 ዶላር ይደርስብናል። የምናመርተው እያንዳንዳችን ወደ 12,000 ዶላር ነው በዓመት የምናገኘው ለፍተን ጥረን ግረን እያንዳንዱ የዓለም ሕዝብ ቢካፈል የምንበደረው ግን 37 ሺ ነው። ከሶስት እጥፍ በላይ ነው እየተበደረን ያለ ነው። ዓለም ያለባትን ዕዳ ለመክፈል ብትሞክር እንኳን ነገሩን ከድጡ ወደ ማጡ የሚያደርገው ደግሞ የሚከፈለው ወለድ ነው። የሚከፈለው ወለድ በየአመቱ 3 ትሪሊዮን ዶላር ሆኗል። እናም በየአመቱ ሁላችንም የዓለም 8 ቢሊዮን ሕዝብ ማለት ነው 380 ዶላር ወለድ ይጠበቅብናል። እና ይህ ሁኔታ ወዴት ይሄዳል? የበለጸጉት ሀገራት የተወሰነ መፍትሄ ሀሳብ ሊኖራቸው ይችላል። እንደ ኢትዮጵያ ያሉ ድሃ ሀገራት ግን በእዳ ቅርቃር ውስጥ ገብተው የማንወጣው ማጥ ውስጥ ሊሆን ይችላል። የዓለም የእዳ ሱስ፣ በተለይም ደግሞ የመንግስታት የብድር ሱስ አለምን ወዴት ይወስዳታል የሚለው የወቅቱ አነጋጋሪ ጉዳይ ነው። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሐዱ ሬድዮ ያደምጡታል። በድረገጻችን በማኅበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩትዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ ነው።